ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ቅዳሜ ረፋድ ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ ነው። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ ጫጭር መረጃዎች በፍጥነት እንዲደርሷችሁ የደውል ምልክቱን መጫን አትዘንጉ እያልኩኝ ቀጥታ ወደ መረጃዎቼም አልፋለሁ። መረጃን የማስቀድምላችው ከወደ ትግራይ እየተሰማ መረጃ ነው። ህዋት የኢትዮጵያ መንግስት በየዕለቱ እየሞተ ያለውን ህዝባችንን ከመታደግ ይልቅ በአዲስ እና አሮጌ ካድሬዎች በተፈናቀሉ ወገኖቻችን ላይ ሌላ የፖለቲካ ቁማር እየሰራ ነው ብሏል። ሸቀጣ ሸቀጥ፣ ነዳጅ፣ ጎብኚዎችም ወደ መቀሌ እንዳይገቡ እየተከለከሉ ነው ሲል ተናግሯል። የፕሪቶሪያው ስምምነት መተግበር አለበት፣ ተፈናቃዮቹ ወደ ሰፈራቸው መመለስ አለባቸው፣ የተዘጉ መንገዶች ተከፍቶ ነዳጅም ሸቀጣሸቀጥም ወደ መቀሌ መጥቶ ትግራይን መጎብኘት ማየት የሚፈልጉትም እንዲገቡ ስል ጥሪ አቅርቧል። አድማጮቻችን፣ ተመልካቾቻችን እንግዲህ ሰሞኑን በአማራ ክልል ወልዲያና የተለያዩ ወደ መቀሌ የሚወስዱ መንገዶች ተዘግቷል የሚል መረጃዎች እየወጡ ይገኛሉ። ከዚህ በተጨማሪ ደግሞ ዋናው ወደ መቀሌ ሸቀጣ ሸቀጦችን እና የተለያዩ ከወደብ ቀጥታ ወደ መቀሌ ሲገቡ የነበሩት በአፋር ክልል ውስጥ የሚገኘው ሰርዶኬላ በርካታ መኪናዎች ቆሟል ተብሎ በፎቶ ቪዲዮ የሚወጣበት ሁኔታን ያለው ይሄንን ግምት ውስጥ ያስገባ ነው እንግዲህ ህወሓት ፌዴራል መንግስትን የወቀሰበት እና በአስቸኳይ ነገሮችን እንዲስተካከሉ ያለበት ሁኔታ። በሌላ መረጃ እንግዲህ ሶስተኛ ሳምንትን የያዘው የኢትዮጵያ የጤና ባለሙያዎች አድማ ዛሬም ቀጥሏል። በአዳነች አቤቤ የተሰጣቸው ማብራሪያ መንግስት አሁን ባለው ሁኔታ መልስ ሊሰጣቸው አይችልም፣ በትዕግስት ጠብቁ የሚል ይዘት ያለው ንግግር ነው። እንግዲህ አዳነች ያደረገችላቸው መንግስት የህክምና የሐኪሞችን ጥያቄ መመለስ የዜጎችን ሞት መቀነስ ስለማይፈልግ ሀክሞቹ ወደ ህክምና ስራቸው የማይመለሱ ከሆነ በአገሪቱ ውስጥ ያሉት ሆስፒታሎች ውስጥ በህክምና ማጣት ዜጎች የሚሞቱ ቁጥር ሊጨምር ይችላል ተብሏል፣ ተፈርቷል። ሀክሞች በዚህ ጉዳይ ለሚደርሰው ችግር ተጠያቂው ሀክሞች ሳንሆን መንግስት ነው ማለታቸው የሚታወቅ ጉዳይ ነው። አንዳንድ ካድሬዎች የህክምና ባለሙያዎችን አባራች አባራቸው በነሱ ጥያቄ ፖለቲካ ፖለቲካ ነው አራባቸውም የነሱ ጥያቄ ፖለቲካ ነው እያሉ በሌሎች የትትትግል ከሌሎች የትትትግል ጋር እያገናኙ ያሉበት ሁኔታ ነው ያለው። ይሄ ደግሞ ተቀባይነት የለውም ብሏል። ሐኪሞቹ እንግዲህ ሐኪሞቹ የጠየቁት ጥያቄ የዳቦ ጥያቄ ነው ራብን ነው የራብን መስራት አንችልም ነው የሌላውን ህይወት እየታደግን የእኛ ህይወት አደጋ ላይ ወድቋል ነው ይሄንን ጉዳይ እንግዲህ የመንግስት ካድሬዎች ጠድፈውት በተለያዩ ቦታዎች ኢትዮጵያ ውስጥ የትጥቅ ትግል ከሚያደርጉት ኃይሎች ጋር የማመሳሰል እና የማስታየት ስራን ሰርቷል ይሄ ተቀባይነት የለውም ነው የሐኪሞቹ ጥያቄ የዳቦ ጥያቄ ሳይሆን የፖለቲካ ጥያቄ ነው እስከ ማለት ደረጃ ቃል በቃል የደረሱበት ሁኔታ ነው ያለው የብልጽግና ካድሬዎች ይሄንን ነገር በዛ አይነት መልኩ ትርጉሟል ሐኪሞቹ ደግሞ ይሄ አግባብነት የለውም። እኛ የጠየቅነው የፖለቲካ ጥያቄ ሳይሆን የዳቦ ጥያቄ ነው፣ ራብን ያልነው ነው በግልጽ እየተናገሩ የሚገኙ ተርባቾቻችን። ሌላው በዛሬው ዕለት የኢትዮጵያ ጤና ባለሙያዎች ማህበር እንግዲህ መግለጫ አውጥቶ ነበር። የታሰሩት እንዲፈቱ፣ የቅጥር ማስታወቂያዎችም እንዲነሱ፣ የተባረሩት እንዲመለሱ ብለው ቅድመ ሁኔታ አስቀምጠው ነበር፣ ነገር ግን አንድም ተግባራዊ አልሆነም ተብሏል። በሌላ መረጃ የአዲስ አበባ ታክሲ፣ የአውቶቡስ ደንብ አስከባሪዎች በቁጥር እስከ አስር ሺህ የሚደርሱ ናቸው ያለምንም ቅድመ ሁኔታ ከስራ ተባሯል። ከኦሮሚያ የመጥቁት በእነሱ ቦታ ለመተካት እንግዲህ ስልጠና እየሰጡ ናቸው ተብሏል። የአውቶቡስ ካርኒ ቆራጮች ናቸው ለጊዜው ሲያስተባብሩ የነበሩት ተብሏል። ቀደም ሲል በታክሲ አስተባባሪነት ላይ ሲሰሩ የነበሩት የታሰሩም አሉ ተብሏል። ትላንትና እንግዲህ ከአዲስ አበባ የታክሲ ተርሚናል አካባቢ ግርግር እንደነበረም ተሰምቷል። እንዳንሰራ ተከልክለናል፣ እንሰራለን፣ አትሰሩም በሚል ሰጣ ገባ እንግዲህ ፓትሮሎቹ በርካቶችን አፍነው ወስዷል፣ ሲሉ ከአዲስ አበባ የሚወጡ መረጃዎች ያመላክታሉ። እንግዲህ በጣም የሚገርመው አድማጮቻችን፣ ተመልካቾቻችን ሁሉንም ነገር እንግዲህ ከአንድ ክልል በማምጣት ወደ አዲስ አበባ የማስገባትና ሌሎች መደበኛ ቀደም ሲል ለዘመናት በዛ ቦታ ላይ ሲሰሩ የነበሩትን የማባረር የማተካካት ስራዎች ናቸው እንግዲህ በአሁኑ ሰዓት እየተሰሩ የሚገኙት ለዘመናት በአንበሳ አውቶቡስ በከተማ አውቶቡሶች ላይም እንደዚ አይነት ክስተት ተከስቷል። አሁን ደግሞ በከፍተኛ ቁጥር ቢያንስ በአዲስ አበባ ከተማ ከዳር እስከ ዳር የታክሲ ተርሚናል አስተባባሪዎች ቢያንስ ወደ 10 ሺህ እንደሚጠጉ የተገለጸበት ሁኔታ ነው ያለው። ለዘመናት ቤት ተከራይቶ እዛው አካባቢ ላይ የሚኖሩትና ለበርካታ ጊዜያት በዚህ ስራ ላይ ሲተዳደሩ የነበሩ ምንም አይነት ቅድመ ዝግጅት ሳናደርግ፣ ወይም ደግሞ ስራ እናቆማለን ብለን ሳንጠነቀቅ፣ ቅድመ ዝግጅት ሳናደርግ ድንገት የተከሰተ ክስተት ነው ሲሉ በርካቶች እንግዲህ ይሄንን ስራ አንለቅም፣ ልቀቁ በሚል ሰታቀባ ግርግር መነሳቱ ነው የተሰማው። ፌዴራል ፖሊስ በብዛት ፈሰው ታብሶም ወደ እስር ቤት የሄዱበት ሁኔታ መኖሩን ከአዲስ አበባ መረጃ ወጥቷል። ሌላ አድማጮቻችን ክልሉን መምራት ያለበት ፋኖ አይደለም፣ ነገር ግን በህዝብ ስብሰባ ላይ በሚገኙበት ወቅት እያረጋ ከበደ ምስለኔ አስተዳደር ዘውብል ጥግ ላይ ህወሓት ምሽግ እየቆፈረ ፋኖ አንድ ጥይት አልተኮሰበትም ይሄ ነው ወይ ለአማራ ማሰብ? ብለው ፋኖን ከህዝብ ለመነጠል ሞክሯል። ፋኖ ጠላት ካለው ጋር እንግዲህ ፋኖ ጠላት ነው ካለው ጋር እንግዲህ ገጥሟል። የትኛው መቅደም እንዳለበትም ተጠንቅቆ ያውቃል። ህዋት የሚሉትን ቡድን እራሳቸው ሽፋን ሰጥተው ባላማጣ ቢሮ እንዲከፍት አድርጓል። ፓትሮል ከተማ በፓትሮል ከተማ እንዲጠብቅ አድርጓል። ሌላው ቀርቶ የእምነት ተቋማቶችን ሁሉ በትግርኛ እንዲቀደስ ሁሉ ፍቃድ የሰጡ እነዚሁ የመከላከያ አመራሮች ናቸው። ዶክተር ማንገሻ የሚባል እንግዲህ የአማራ ክልል ካቢኔ በዚህ ልክ ፋኖን ከህዋት ጋር በግድ የማዋጋት ስራ ለመስራት ህዝብ መሀል ገብቶ ቅስቀሳ አድርጓል። ለአማራነት መቆም እና አማራ ለአማራነት ማሰብ ይሄ ነው ወይ? ለምንድን ያልተኮሴበት፣ ለምንድን ነው ምሽግ ሲቆፍሩ ታው ያላለው? በማለት እንግዲህ ከባድ ቁጣ ቀስቅሷል። እንግዲህ ህዝቡም ይሄን ጉዳይ አልተቀበለም። ምክንያቱም ከላይ ለመጥቀስ የምቆርኩትን አላማት አካባቢ ላይ የተከሰቱ ክስተቶችን እናንተ ለምን ዝም ብላችሁ ትመለከታላችሁ የሚል ይዘት ነው እንግዲህ ከህዝቡም የተሰማው ሌላ አድማጮቻችን አሜሪካ ለሶማሌ ላንድ የሀገር እውቅና ለመስጠት መዘጋጀቷን ተሰምቷል ዘጋርዲያን መረጃውን ይዞት ወጥቷል ከዚህ በፊት እንግዲህ ኢትዮጵያ ለሶማሌ ላንድ የሀገር እውቅና ለመስጠት ሶማሌ ላንድ ደግሞ ወደብ ለኢትዮጵያ ለመስጠት ስምምነት ላይ መድረሳቸው የሚታወስ ጉዳይ ነው ነገር ግን ሶማሊያ ሞቼ ይገኛለው ወይስ ቆሜ ነው ወይስ ሞቼ ነው ብላ ከፍተኛ ውዝግብ ተነስቶ የዲፕሎማሲ መሻከሮችም ተፈጥሮ ነበር። አሜሪካ ለሶማሌላንድ የአገር እውቅና ልትሰጥ መረጃ ወጥቷል። የሶማሌ ላንዱ ፕሬዚዳንት ለህዝባቸውም አሳውቋል። አሜሪካ በሶማሌ ላንድ እንግዲህ የጦር ካምፕ ልትገነባ እንደሆነ ተሰምቷል። አሜሪካ ተጨማሪ የጦር ሰፈር በአፍሪካ የመገንባት እቅድ እንዳላት ተረጋግቷል። እንግዲህ ሶማሌ ቀደም ሲል ኢትዮጵያ ለሶማሌላንድ እውቅና መስጠት የለባትም ሶማሌላንድ በእኔ ስርን ያለችው የሚል ከፍተኛ ውዝግብ ነው። እንግዲህ ከአስመራ እስከ ግብጽ ዲፕሎማሲ እስከ ኬንያ የተለያዩ ሀገሮች ላይ በመዞር ከፍተኛ ሙቀት ፈጥሮ ነበር። አሁን እንግዲህ ሶማሌ ከትልቁ ተራራ ጋር የተጋጨች ይመስላል። አድማጮቻችን ተመልካቾቻችን ይሄ እንዴት ይሆናል? የምለውን እንግዲህ ሱማሌ ምንድን ነው የምትወስነው የምለውን ለማየት እንሞክራለን። እንግዲህ ለአንዱ ለቅሶ ለአንዱ ሰርግ እየሆነ ያለበት ሁኔታ ነው ያለው። ሱማሌ ላንድ የምስራች እና ደስታቸው ለህዝባቸው እየተናገሩ ይገኛሉ። በሌላ መረጃ ፖለቲከኛው ጀዋር መሐመድ ስለ ኤርትራና ኢትዮጵያ አሰብ ወደብን በተመለከተ አንዳንድ ጉዳይ ተናግሯል። የባህር በር በጦርነት እናመጣለን ማለት ከአያዋጣም መጨረሻው አደጋ እንዳለው ተናግሯል። ፖለቲከኛው ጀዋር መሐመድ አብይ አህመድ ከኢሳያስ ጋር የጫጉላ ሽርሽር በሚያደርግበት ወቅት አንድም ቀን ስለ ባህር በር ወይም ስለ አሰብ አንስቶበት አያውቅም ስል እንግዲህ አብይን ተችቶታል። ህዝቡ ከጎን ለማሰለፍ ከፕሪቶሪያ ስምምነት በኋላ በነበረው የውስጣቸው መሻከር ህዝቡን ከጎን ለማድረግ የሄደበት አካሄድ ነው። ህዝባችን ደግሞ በዚህ አይነት መልክ መጓዝ የለበትም ስል ጀዋር መሐመድ ያስጠነቀቀበት ሁኔታ መኖሩም የተመለከት ነው። አድማጮቻችን፣ ተመልካቾቻችን እንግዲህ የአፍሪካ ጂኦፖለቲካ ወዴት የሄደ ነው የሚለውን መረጃዎች በስፋት የወጡ ይገኛሉ። ሱዳን አካባቢ ያለውም ግርግር ተጠናክሮ የቀጠለበት ሁኔታ ነው ያለው አድማጮች ተመልካቾች፣ አጫጭር መረጃዎችን እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሐ ግብር በሌሎች የሀገራችን የግንባር መረጃዎች እንገናኛለን። መልካም ጊዜ እንደሆነላችሁ የምመኛለሁ። ባሮ ሚዲያ ላክ ሼር አድርጉ። ለሌሎች አድማጭ ተመልካቾችን መረጃው ተደራሽ እንዲሆን እንድታደርጉ በአክብሮት ይጠይቃለሁ። መልካም ውሎ።